ለምን አላሽ ተመልካቾቻችን እንግዲህ ዛሬም ከስቱዲዮ ወጣ ብለን አንድ ስፍራ ላይ እንገኛለን። ያለንበትን ስፍራ እኔ ለእናንተ ከማስተዋወቂ በፊት እዚህ አጠገቤ ያለንበትን ስፍራ በደንብ አድርጎ የሚያስተዋውቅልን ሰው ይዤ ቀርብ ያለው። እንደምን አለ ሰላም። እስቲ ለተመልካቾች መጀመሪያ ራስን በደንብ አስተዋውቅልኝና እሺ። ስሜ ያው የዮናስ ደምሴ ይባላል። በዚህ ኢቨንት ላይ መድረክ አስተዋዋቂ ነኝ እና የፕሮግራሙ አስተባባሪ ነኝ። ዛሬ እስቲ እዚህ በምን ጉዳይ ተገናኘን? ለምን ዓላማ መተናል? የዛሬው የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ያዘጋጀው በየወሩ አብርሆት የሚባል የኪነ ጥበብ ማዕድ አለው። የዛሬውን ለየት የሚያደርገው ከመጋቢት እስከ መጋቢት የሚል እንቅስቃሴ ጀምረናል፣ እንደ ሀገር ማለት ነው። ለምንድ ነው ሲባል መጋቢት 24 2003 ዓ ም የታላቁ የሕዳሴ ግድባችን የመሰረት ድንጋይ የተጣለበትን ምክንያት በማድረግ አስራ አራት ዓመት ሆኖታል ሶ ትናንት ዛሬ ነገ ለኢትዮጵያ ለልና በሚል መሪ ቃል የተዘጋጀ አብረው ሆቴል ኪነ ጥበብ ማዕድ ነው አጠቃላይ የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ኮላቦሬት አድርገው የሚሰሩ ከተቋማት ጋር ሆቴሎች የቱሪዝም አገልግሎት ሰጪ ተቋማት ባለሀብቶች ጥሪ የተደረገላቸው ከጥንታውያን የኢትዮጵያ ጀግኖች አርበኞች ማህበር የኪነ ጥበብ ባለሙያዎችም አሉና እነሱ የተጋበዙበት ትልቁ ነገር እንደ ካምፔን ነው የቦንድ ሽያጭ ምክንያቱም ጥቂት ነው የቀረ ኦልሞስት 97.6% ተጠናቋል። ሶ ፊኒሽንጉ ላይ ሰው ባለው አቅም ሁሉ አስተዋጽኦ አድርጎ ህዳሴው ግድብ እንዲጠናቀቅ እኛም በኪነ ጥበብ ህብረተሰቡን የማነቃነቅ ነው። ማነቃነቅ ላይ እንደዛ ነው። ጥቂት ነው የሚቀርል እንግዲህ ለበርካታ ወጣቶች፣ ሴቶች የሥራ ዕድል ይፈጥራል ተብሎ ይታሰባል። በተለይ ኢትዮጵያ ደግሞ የቱሪዝም አገልግሎት መዳረሻ ቦታ ነች ተብላ ይተባላል እና እሱን ነገር ሞራ አጠናክሮ ከመቀጠል አኳያ ኢኮኖሚያችንም ከማሳደግ አኳያ ትልቅ ገጽታ ያለው ሜጋ ፕሮጀክት ነው። ሰው ፕሮጀክቱ ኢትዮጵያውያን ችላለች የሚለውን መንፈስ ያሳየንበት ነው ብዬ አስባለሁ። እስኪ ትንሽ ደግሞ ወደኋላ ልመልስና ስለ አባይ እንግዲህ ብዙ ነገር እየተባልን አድገናል። የአባይ ትዝታ አለን ከልጅነታችን ጀምሮ የሚባሉ የተለያዩ ተረቶችም ይኖራሉ። እንዳንድ ኢትዮጵያዊ ደግሞ ምን ይሰማሃል? ኦኬ እንግዲህ የአባይ ወንዝ ላይ በጣም አንድ ኢንሳይክሎፒዲያ ላይ ያነበብኩት በተለይ አባይ ተፋሰስ የሚባሉ ሀገሮች አሉ። እስፔሻሊ ደግሞ ግብጽና ሱዳን ሞር ግብጽ ከ80 ፐርሰንት በላይ ትጠቀማለች እስካሁን ድረስ ሱዳን ደግሞ ወደ 12 ፐርሰንት ቀሪው ፐርሰንት ኢትዮጵያ እንኳን አትጠቀሙም ነበር ይተን ነበር ኢትዮጵያ 0 ፐርሰንት ምንም አትጠቀሙ ነበር። እንግዲህ የአባይ ምንጭ የምትባለው ሰከላ ነች። ሰከላ ደግሞ ኢትዮጵያ ውስጥ ነው የምትገኘው። ሰው የአባይ ወንዝ ባለቤት ሆነን ግን በባለቤትነት መንፈስ ሳንጠቀም ለብዙ ዘመናት የአባይ ተፋሰስ ሀገሮች ሲጠቀሙበት የነበረ አጋጣሚ ያለ ሰው ይህንን ታሪክ አይ ቲንክ የቀየረ ኢትዮጵያውያንን አንድ ያደረገ መንፈስ ይመስለኛል። ሰው የህዳሴው ግድብ የኤሌክትሪክ ኃይል ማመንጨት ብቻ አይደለም፣ ዋናው ታርጌቱ የሚያሰባስበ ዳግም አድዋ እየተባለ የሚጠራ በጣም ትልቅ ፕሮጀክት ነው እና ይህንንም ለዓለም ያሳየንበት ኢትዮጵያ አትችልም አትጨርሰውም ብለውን ነበር ስንጀምር ያን የመሰረት ድንጋይ ከጣለም ጊዜ ጀምሮ ኢትዮጵያውያንን ያሰባሰበ በመላው ዓለም የሚኖሩ ኢትዮጵያውያን ከህፃን እስከ ትልልቅ ሰዎች የተሳተፉበት ዘር፣ ብሔር፣ ሃይማኖት ሳይለይ ሁሉም የኑሮ ሁሉም አስተዋጽኦ እያደረገበት የሚገኝ በጣም የምንኮራበት ሰው ተኮር ፕሮጀክት ነው ብዬ አስባለሁ። ይህንን እውን ያደረግንበት ነው። የህዳሴ ግድቡ በቅርቡ እንግዲህ ይጠናቀቃል ብለዋል ክቡር ጠቅላይ ሚኒስትራችንም በቀጣይ ስድስት ወራት ሪቫን እንቆርጣለን ሁሉ ብለዋል። የአባይ ወንዝ በባለቤትነት መንፈስ እንድንጠቀም ያደረገን ትልቅ የታሪክ አጋጣሚ ነው ብዬ አስባለሁ። እውነት ነው እንግዲህ፣ የጥቁር ህዝቦች ድል እንለዋለን አድዋን ዳግም አድዋን። ደግሞ አሁን ሪቫኑ ልንቆርጥ መቀስ ይዘን እየጠበቀ ነው የምንገኘው። ምናልባት ለተመልካቾች ደግሞ ይሄ ቀረ፣ ይህን ማስተላለፍ ፈልጋለሁ የምትለውን መልእክት ደግሞ ድሉ ልስጥህና፣ እኔ መጨረሻ ላይ ማስተላለፈው መልእክት፣ ሞር ለምሳሌ የህዳሴው ግድብ ውሃ የሚይዘው ኦልሞስት 74 ቢሊዮን ኪዩቢክ ውሃ ነው እና ውሃው የሚተኛበት ወደ ሰባ በላይ ሀይቆች ይፈጥራል ተብሎ ይታሰባልና። እነዚህ ሐይቆች ላይ ደግሞ ተንተርሰው የሚሰሩ የቱሪዝም አገልግሎት ሰጪ ተቋማት አሉ፣ ሆቴሎች አሉ፣ ሎጆች አሉ። እነዚህ ትላልቅ ኢንዱስትሪዎች ደግሞ የስራ ዕድል ከመፍጠር አኳያ ትልቅ አስተዋጽኦ አላቸው። ሶ ለወጣቶቻችን በተለይ እኛ ለትውልዱ እዳን ሳይሆን ምንዳን ነው የምናሸጋገረው። እስፔሻሊ ከለውጡ በኋላ ከተማችን አዲስ አበባ እንደምታያት ፈጣን የኢኮኖሚ እድገት ላይ ነው የምትገኙ። አዲስ አበባ እስካሁን ድረስ የቱሪስት መሻገሪያ ነበረች። አሁን ግን መቆያ ሆናለች። ለምንድነው መቆያ የሆነችው? እያስመዘገበች ያለችው ፈጣን ኢኮኖሚ እድገት በኮሪደር ታጅቧል። ቫይብራንት ሀብ ኦፍ አፍሪካ የተሰኘ ወይም ደግሞ አፍሪካዊቷ መልህቅ የተሰኘ የቱሪዝም ብራንድ ሎጎን አስተዋውቃለች። ሶ ይሄ የሚያሳየው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አንድነታችንን ከማጠናከር አኳያ ሰፊ ፕሮጀክት ነው ብዬ አስባለሁ። ከዚህ በኋላ በመላው ዓለም የሚኖሩ ኢትዮጵያውያን እንደው አደራ ምለው ወደ መጨረሻውም ደርሰናል። ባለን አቅሙ ባለን በሀሳብ በጉልበት እንዲሁም ደግሞ በገንዘብ ቀሪውን ፐርሰንት እንድናጠቃልለውና ኦልሞስት የፊኒሽንግ ስራ እየተሰራ ነው የሚቀሩ። ሶ የቀረንን ጥቂት ፐርሰንት ደግሞ አጠናቀን መካከለኛ ገቢ ካላቸው ሀገሮች ተርታ እንድንሰለፍ፣ ለሌሎች ሀገሮችም አርአያ። ከምስራቅ አፍሪካ በኢኮኖሚዋ አሁን ስንዴን ኤክስፖርት በማድረግ ከአፍሪካ አንደኛ ነን። ኦኬ ግዙፍ በግሪን ሌጋሲው የጀመርነው እንቅስቃሴ ያለ ሰው ተኮር የሚባሉ ፕሮጀክቶች በፍጥነት እየተሰሩ ነው። ሶ ማህበረሰቡን ተጠቃሚነት ለማሳረፍ እንዲህ አይነት ሰው ተኮር ፕሮጀክቶች በጣም አስተዋጽኦ አላቸው ብዬ አስባለሁ። በዚሁ አጋጣሚ አደራ ቦንድ እንግዛ። በቅርቡ ደግሞ አብረን እንመርቃለን ብዬ አስባለሁ። ፈጣሪ ደግሞ ይረዳናል ብዬ አስባለሁ። ምክንያቱም እጆቿን ዘረግታ ኢትዮጵያ ትጠብቃለች ይባላል። ሶ ሁልጊዜ አድዋ ላይ በእምነትም ነው ባይዞ ያሸነፍ አንድ ስለሆንን ብቻ አይደለም። ምክንያቱም ልባችን ለፈጣሪ ክፍት ነው። ሶ ፈጣሪን ካስቀደምም የተሻለ ውጤት እናመጣለን ብዬ አስባለሁ። በጣም አመሰግናለሁ። አፈር የሚያነክትበትን መንጋጋ ቃል ገባ አባይ መርፌ ወሳንሳ ለማንሳት ፉክክር የከፈተውን የችጋር ቤት ሊዘጋ ያላገሩ ላይዘመር ያለቅኝት ቅኝት ላይከረክር ያለ አሻራ ዳግም ላይኖር አባይ የውሃው እሳት ረመጥ ፈንጅ በእድሜ ማገዶ ነዶ ከልባችን ውስጥ የማያረጅ የችግሯን ሰንኮፍ አፍራጭ የተስፋን ልጅ ወላጭ አማጭ የሚሊዮኖች ማሰሪያ ልጥ የአንድነትን መጠበቂያ ማደሪያ ቆጥ የጽልመትን ግድግዳ አፍራሽ ምንዱብነትን መበቀያ ደምን አፋሽ የታሪክን ፍራሽ በጋራ ጣት አዳሽ ቀዳሽ ኃያልነትን ዳግም መላሽ የፍቅርን አፈንቃጭ ጥርስ አውላቂ በረሀብ ደዌ የተመታን ቅሱፍ አጥማቂ የዘርን ታርጋ ፈቺ የአንድነትን ማይ አመንጭ የቂም አረምን ከልጆቿ ልብ ውስጥ አውጪ በቀላል የሚታይ ዓለም አንደኛ ኢትዮጵያ ብዙ ችግር አለባት። ችግሮቹ ደግሞ በሙሉ የተፈጠሩት በኛ በትውልዱ እንጂ በጥሩ በአባቶቻችን አይደለም። ወደ ኋላ ልውሰድሽና የአድዋን ድል ልንቀና የተቻል ነው አጼ ምኒልክ ብቻቸውን አልተዋጉም። በየተለያየ ዞን ያሉትን ኢትዮጵያውያኖችን በሙሉ ጥሪ በማድረጋቸው ነው። ይህንን ጥሪ ሲያደርጉ ደግሞ እንደ ዛሬ ስልክ የለም፣ ሞባይል የለም መገናኛ የነበራቸው ከበሮ በማስመጣት በፈረሰኞች በተለያዩ ዘዴ ወደ ሕዝባቸው አቤቱታ ነው ያቀረቡት። ወረይሉ ላይ እንገናኝ ሲሉ አንድ ትልቅ ነገር የተናገሩት ቢኖር አመልህን በጉያህ አድርግ አሉ። ምን ማለታቸው ነው? እንኳን ጎረቤት ያለ ህብረተሰብ ይቅርና ባልና ሚስት የሚጣላበት ጊዜ አለ። ስለዚህ ያንን ጠባችሁን ያንን አስተሳሰባችሁን በጉያችሁ አርጉና ውጪ ለመጣባችሁን ሊወጋን የመጣ ነው፣ ሊያንበረክከን የመጣ ነው፣ የጋራ ጠላታችን ነው፣ በአንድ ቀን እናውድመው ነው። ኢትዮጵያ ህዝብ ተቀበለ፣ ሁሉም ዘመተ። ገበየው ቢሞት ከተካባልቻ አገላባጭ ብቻ ለብቻ አየሽ። ከዛ ውጭ የሆነ ይኸው ዛሬ እዚያ ያለንበት ደርሰናል። ህዳሴ ግድቡን ጀመሩት፣ ዘጠና ስምንት በመቶ የቀረው እፉ ብንለም ያልቃል አሉ። እውነት ነው። ምክንያቱም ኢትዮጵያ አንድነቷን፣ ታላቅነቷን፣ የይቻላልን መንፈስ አሳይታበታለች እንዳሉት ነው። ላሊበላን ሰርተናል። ታላላቅ ሰዎች ያለፉበት ታላላቅ ጀግኖች ያለፉባት ሀገር ናት። ታላላቅ ታሪክ የተጻፈበት ታሪክ፣ ሰፊ ታሪክ ያለን ሀገር ነን። አርበኝነት፣ ጀግንነት ሲባል ያኔ የነበረው የአድዋው ጦርነት ያኔ የነበረው የአባቶቻችን ድል ብቻ ሊመስለን ይችላል። አርበኝነት ያው ነው። አይሞትም፣ አያረጅም። ሁሌም አርበኛ ወጣት ያስፈልጋታል ኢትዮጵያ። ለዚህኛው ለእኛ ትውልድ፣ ደግሞ ለወጣቱ ትውልድ አርበኝነትን በምን አይነት አማርኛ ይገልጹታል? በምን አይነት መንገድ አደራን ያስተላልፋሉ? አርበኝነት ብዙ ጊዜ በሀገራችን ሲወሳ የምንሰማው ጠመንጃ ይዞ በሜዳ ላይ መዋደቅ ነው። እሱ ድሮ በአባቶቻችን ጊዜ ያለ ታሪክ ነው። ታሪኩ እንዳለሆነ እንደተከበረ ሆኖ የዛሬው አርበኛ ብዬ ደግሞ የማስበው በልማት መስክ ተሰልፎ አገሩን ከድህነት ያወጣ ብቻ ነው አርበኛ። አንቺ ልጆችሽን በደንብ አስተምረሽ፣ በስነ ስርዓት እየመገብሽ ስነ ምግባር እያስተማርሽ ካሳደግሽ ያ አርበኝነት ነው። በቤተሰብሽ ውስጥ መቼም ጭቅጭቅ ይኖራል። ጭቅጭቁን ወደ ኋላ አድርጎ ሰላምና ፍቅር ፈጥሮ ልጆች ያንን ሳዩ እንዲያድጉ ማድረግ አርበኝነት ነው። ለእኔ ሁሉም ነገር በስምምነት ሲሆን እሱ ራሱ አርበኝነት ነው። እና ዳሴ ግድብ መገደብ አለበት፣ ሌላ በርካታ ግድቦች ይገደባሉ። በእርሻ በኩል እየተደረገ ያለው ንቅናቄ ቀላል አይደለም። ነቀዝ የበላው ስንዴ መብላት ትተን አሁን ለእኛ ተርፎ ውጭ መሸጥ ችለናል። በእርግጥ ነው የዳቦ ዋጋ ከፍ ብለዋል፣ እንዲሁ ከፍ ያለ ነገር ሁልጊዜ እኮ ወደ ላይ የተወረወረ ነገር እኮ ይወርዳል፣ ጊዜውን ጠብቆ። ግን ችኩለን። የሆድ ጉዳይ ነው፣ የጤና ጉዳይ ነው፣ ትዕግስት ይጠይቃል። እነዚህን እንቅስቃሴዎች ማየት በራሱ ደግሞ ተስፋም ጭምር ልክ ነው። ሰው እኮ ያለ ተስፋ አይኖርም። አንቺ ጠዋት ከቤት ስትወጪ ስራሽ በሰላም ገብተሽ ከጓደኞችሽ ጋር በሰላም ተነጋግረሽ ሳትጨቃጨቂ ራሱ ራሱን የቻለ ስልት ነው። እና ተስፋ በጣም ይጠበቃል። ምናልባት ዛሬ አስር ዓመት ኢትዮጵያ የኒኩለር ፓወር እንደሌሎቹ እንገባለን። ከተማውን አሁን ስታዩ የውሸት ነው የሚመስልሽ። አንዳንድ ጊዜ ስልክ እየተነጋገሩ ቀና ስል ሾፌርን፣ የት ነው ያለሁት? ይሄ ነው ለት፣ ይሄ ነው ጅግልነት። አድርጌ አመሰግናለሁ። የትኛውም ዜጋ ኃላፊነት እንዳለበት ሁሉ ለኪነ ጥበቡ አባላት ደግሞ ከፍተኛ ኃላፊነት ሲሰጥ፣ ቅድምም እያዳመጥኩ ነበር ነበርና ምን አይነት እንቅስቃሴዎችን እንጠብቃለን? የመጨረሻውን እርምጃዎች ለመራመድ እንግዲህ ያው ጅማሬውን አይተናል። እስከ ፍጻሜው ድረስ ኪነ ጥበብ የራሷን ሚና እንድትወጣ በተቋማችን በኩል የራሳችንን ጥረት እናደርጋለን። ይህ ዛሬ ያዘጋጀነው ፕሮግራም ጭምር አንዱ ይህን ለማሳካት የተደረገ ነው። ይህ የዛሬው መድረክ የስነ ጽሁፍ ስራዎች የቀረቡበት ነው። እዛ ላይ ደግሞ የስዕል ስራዎች አወዳድረን እንደዛ ስራዎች ለጨረታ ቀርበው ለህዳሴ ግድብ የሚቀርብ ይሆናል ማለት ነው። እና በጣም በርካታ ስራዎችን ከዚህ በኋላም ሪቫኑ እስከምንቆርጥ ሌላም ግድብ እስከምንጀምር ድረስ ሁልጊዜ ኪነ ጥበብ የራሷ ጥበብ ሁሌም ትቀጥላለች። በጣም ጥሩ። እስቲ ምናልባት ይሄ ቀረ ያልተነሳ ትለው ካለ ደግሞ መልእክት እንድታስተላልፍ እንግዲህ የታላቁ የህዳሴ ግድብ በጣም ብዙዎቻችንን ያሳሰራል። ወደ አንድ ጉዳይ እንድንመጣ ያደረገ ነው ልክ እንደዚህ ሁሉ ደግሞ በቀጣይም የሚኖሩትን ይበልጥ አጠናክረን ለመቀጠል ሪቫን እስከሚቆረጥ ድረስ ብቻ ሳይሆን ወደፊትም የሚኖረውን አንድነታችንን በማጠንከር ረገድ የኪነ ጥበብ ማህበረሰቡ ይህን ጉዳይ ረሰ ጉዳዩን ይበልጥ አጠናክረው እንዲሰራበት በዚ አጋጣሚ ጥሬን ያቀርባል መልክታችን እናስተላልፋ አለ እጅግ አድርጌ አመሰግናለሁ። በአንድነት ደም አሰናሳይ፣ የድህነትን ጥፍር ነቃ፣ የገነትን አትክልት አብቃይ፣ የወንዞች ራስ ጊዮን አባይ ፒኮሎ አባይ ወትት አባይ የሰከላው የቡሬው ለጋ ለእናቱ የቤት ቀጋ በጎርፍ ጥፍሩ ወለሏን የሚወጋ ለነግብጽ ድሎት ተድላ የአፈር ፍራሽ ምቾት አልጋ የጣና ማህፀን ውላጅ የሳት ውሃ አራጭ ቅባት ለግብጽ ሲናይ በረሃ ለሱዳን ሸካራ ፊት አለስላሽ ወዝ እናቱን ገሉ የሚወለድ ለሀገሩ እፉኝት ወንዝ ለባዕድ ድርቅ ጭንቅላት አራሽ ቅቤ ለናቱ ያጠቡትን ጡቶች ቆራጭ ጩቤ የጎጃም ወገብ መቀነት የፓስፊክ ልጅ ወዳጁ የሰላሌን የሸዋን አፈር አንዳጁ የወሎን የጎንደርን የጎጃምን የፊት ወዘና ወሳጁ ለሀገሩ ቃሉን ሊያስር ዛሬ ላከ ሽማግሌ ታማኝ ሊሆነ ለን ኤፍራጥስ ምሳሌ የሉዓላዊነት የጀግንነት ፊርማችን ያልሸነፍም ባይ